የአዲስ አበባና የአስመራ መሪዎች ለታላቁ የሰላም ሽልማት ኖቤል ያበቃ ፍቅራቸው በአጭር ጊዜ በጠብ ተለውጦ አሁን የቃላት ቴኒስ እየተወራወሩ ነው። የትግራይ ገዢዎች በጦርነት ፍጻሜ ማግስት የገጠሙት የስልጣን ሽኩቻም የዚያን ግዛት ህዝብ የሰላም ተስፋ እያቀጨጨው ነው። የአማራና የኦሮሚያ ክልሎች ሕዝብ ዛሬም እንዳምና ሀቻምናው በግጭት ጦርነት መከራውን እያፈሰ ነው። መብቃያ ያጣው ጦርነት፣ ውዝግብ፣ የኑሮ ውድነትና ሥራ አጥነት ተስፋ ያስቆረጠው ወጣት በየአቅጣጫው ሲሰደድ በየበረሃ ባህር፣ ጠፍ ምድሩ ይጠፋል ወይም ከሊቢያ እስከ ሚያንማር በሚገኙ ማጎሪያ ሰፈሮች ፍዳውን ይቆጥራል። ዘረፋ፣ እገታ፣ አሰቃቂ ግድያ አንድ አስተያየት ሰጪ እንዳሉት ኢትዮጵያ ውስጥ እንደ ወረርሽኝ በሽታ እየተዛመተ ነው። የኢትዮጵያ ሰላም ልማትና እድገት በእርግጥ ያለው ማንጋና የት ነው? አሊ ዶሮ ሰሜን ሸዋ ኦሮሚያ ክልል መጋቢት ሰባት ቀን 2017 ታጣቂዎች እንደገና የዋህ መንገደኞችን ማረኩ። ማን ይናገር ነበረ ነበረ እንዳለ ሙሉ ነበረ የሆነ በቃ አመድ ነው። ያይንማኙ እንደ ዘበት ሄደ። ያሉት ሐምሳ ስምንት መንገደኞች በታጣቂዎች ታገቱ። ብርቱካን ተመስገን የተባለች ወጣት ስለ መታገት፣ መደፈር፣ መሰቃየቷ የተረከችው ገጠመኝ እውነት ሐሰትነት የኢቢኤስ የኢትዮጵያ ቴሌቪዥን የደንቢዶሎ ዩኒቨርሲቲ የማህበራዊ መገናኛ ዘዴዎች ጸሐፍት አስተያየት ሰጪዎችን ሁለት ገምሶ በሚያነታርክበት በዚያ ሰሞን የአሊዶሮ ታጋቾች ከጥቂቶች በስተቀር የኢትዮጵያ መገናኛ ዘዴዎችን ጸሐፍትና ተንታኞችን ትኩረት ለመሳብ በእርግጥ አቅም አልነበራቸውም። አዲስ አበባም ለዓመታት እንደለመደችው የኢትዮጵያ ልማት የምጣኔ ሀብቷ እድገት ከባለሙያዎች ግምት በላይ የሚደነቅ የመሆኑ ድንቅ ውጤት ይዘረዘረባት ነበረ። ጠቅላይ ሚኒስትር አብይ አህመድ ለምክር ቤት እንደራሴዎች እንደነገሩት የዓለም አቀፍ ፋይናንስ ተቋማት ያለፈው ዓመት የሰብ ሰሃራ ሀገራት ኢኮኖሚክ እድገት አራት ነጥብ ሁለት ፐርሰንት እንደሚሆን ገምተው ነበር። ይሁንና በባለፈው ዓመት ሪፖርት እንደተመላከተው ኢትዮጵያ ስምንት ነጥብ አንድ ፐርሰንት የኢኮኖሚ እድገት አስመዝግባለች። ባለፈው ሳምንት ሮብ የብርቱካን ተመስገን ትረካ እውነት ሀሰትነት ብዙዎችን በጣሙን ሁለት የተገመሱትን የማህበራዊ መገናኛ ዘዴ አስተያየት ሰጪ ተከታታዮች ማከራከሩን እንደቀጠለ ነበረ። ግን እንዲያው ለመጠየቅ ያክል 120 ሚሊዮን ህዝብ አንድ መርማሪ ፖሊስ፣ አንድ መርማሪ ጋዜጠኛም አንድ መርማሪ የህግ ባለሙያም አንድ መርማሪ የፓርላማ ኮሚቴ እንዴት አጣ? ብቻ የኢትዮጵያ የህዝብ ተወካዮች ምክር ቤት እንደራሴ ደሳለኝ ጫኔ ለጠቅላይ ሚኒስትር አብይ አህመድ ያቀረቡት ጥያቄና ጠቅላይ ሚኒስትር አብይ አህመድ የሰጡት ምጸታዊ መልስ ሰሞኑን ደመቅ ደገምገምም የልገባ። በዚህ መሃል ጠቅላይ ሚኒስትር አብይ አህመድ የትግራይ ህዝብ ለክልሉ ጊዜያዊ ፕሬዝደንትነት እጩ እንዲጠቁም ያስተላለፉት መልእክት፣ የመቀሌው ዘጋቢያችን ሚሊዮን ኃይለ ስላሴ እንደዘገበው ወትሮም ያልሰከነውን የትግራይ ፖለቲካዊ ትኩሳት አንቻረረው። በኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የተሰራጨው መልእክት በትግራይ በብርካቶች ዘንድ መነጋገሪያ ሆኖ ያለ ሲሆን ከጊዜ አስተዳደሩ ፕሬዚዳንት የመሾም ስልጣን ጋር በተያያዘ ከዚህ በፊት ይሰጠው ከነበሩ መግለጫዎችና አቋሞች ጋርም የሚጻረር ነው። በዶክተር ደብረ ጽዮን የሚመራው የህወሐት ቡድን ስልጣን ላይ የቆዩት የክልሉ ጊዜ አስተዳደር ፕሬዚዳንት ጌታቸው ረዳ ለመቀየር ከፌዴራል መንግስቱ ጋር ንግግር ላይ መሆኑን ሲገልጽ የነበረ ሲሆን በሁለቱ የፕሪቶሪያ ውል ፈራሚዎች መግባባት የጊዜያዊ አስተዳደሩ ፕሬዚዳንት ስልጣን እንደሚጸድቅ አስታውቆ ነበር። የቻይና ባለ ሀብቶች ጠቀም ባለደሞዝ ሊያሰሯቸው ቃል ገብተው ከየሀገሩ የወሰዷቸው ወጣቶች ሚያንማር ውስጥ የሚደርስባቸው ግፍ በደል ገሃድ ከወጣም በርግጥ ዋላ ደር ብሏል። በሺህ ለሚቆጠሩ ኢትዮጵያውያንም ከኤሌክትሪክ ንዝረት እስከ ግርፋት፣ ከመራብ መጠማት፣ መታረዝ እንቅልፍ እስከ ማጣት በሚደርሰው ግፍ ተሰቃይተዋል። ከሳሃራ በረኻ እስከ ሜድትራንያን ባህር፣ ከዓደን ባህረ ሰላጤ እስከ የመን ጠፍ ምድር፣ ከሊቢያ ማጎሪያ ሰፈሮች እስከ ደቡባዊ አፍሪቃ ሀገራት ጫካና ወህኒ ቤት በሚያልቀው ኢትዮጵያዊ ወጣት ቁጥር ላይ የሚያንማሩ ግፍ መታከሉ በርግጥ ለኢትዮጵያውያን አሳዛኝ፣ ቅስም ሰባሪ፣ አንገት አስደፊም በሆነ ነበረ ግን ብዙዎች ከቁብ የቆጠሩት አይመስሉም። ለወላጅ ዘመድ ወዳጆች ግን በእርግጥ ጥልቅ ሰቀቀን ነው። የመያንማር ወታደራዊ መንግስት ያደራጃቸው ሚሊሻዎች በታይላንድ ትብብር ሰባት ሺህ የሚሆኑ ሰለቦችን ከየሚሰቃዩበት ሰፈር ወይም ካምፕ አውጥተው ወደ ታይላንድ አሻግረዋቸዋል። ብዙዎቹ መንግስታት ታይላንድ የገቡትንም ይሁን እዚያው ሚያንማር የቀሩትንም ዜጎቻቸውን ሲያስወጡም ኢትዮጵያውያኑ ግን በየጦር ሰፈሩ እንደተበተኑ መሆናቸውን የወጣቶቹ ቤተሰቦች በተደጋጋሚ ይናገራሉ። ባለፈው ሮብም ደገሙት። ገለጻ ከሚሰሩበት ከሚደበደቡበት ወጥተው ማይናማር ዲኬቤ እና ዲጂኤስ የሚባሉ አርሚ ስር ነው የሚገኙት። እዛ ውስጥ ነው የኔ ወንድም የሚገኘው። የደህንነታቸው ጉዳይማ በጣም ነው ሚያሰጋው። አሁን በዚህ ዛት አካባቢው የጦርነት ቀጠና ነው፣ ውከት ነው። ሚሊተሪው በጀት የለኝም የሀገራቸው መንግስት ካላነሳቸው በስተቀር እኛ ገኛ ገባቸው አንችልም የሚል አይነት ነገር አንድ ዘገቦች እንደሚጠቁሙት ከሀያ የሚበልጡ መንግስታት ዜጎቻቸውን ወደ የሀገራቸው መልሰዋል ወይም እየመለሱ ነው። ኢትዮጵያውያኑ ግን እዚያው ናቸው። ኢትዮጵያም የጦርነት የግጭት፣ የገታ፣ የግድያ፣ የተሰዳጅ መከረኞች ምድር ሆናለች። ያቺ ጥንታዊ የአፍሪቃ የነጻነት ቀንዲል የቅኝ ገዢዎች መዋረጃ፣ የሃይማኖተኞች ሀገር ለዘመኑ ትውልድ የልቅት ፍጅት፣ የጥፋት ስቃይ፣ ሰቆቃ ምድር የሆነችበት ምክንያት ብዙዎችን ብዙ ሊያሳስብ ሊያነጋግር፣ ምናልባትም ለእርምጃ ሊያነሳሳ በተገባ ነበረ፣ ግን ብዙ ጊዜም ብዙዎች ብዙ ስለሰሙት ለመዱት ወይም ሌላ ምክንያት አላቸው የኢትዮጵያ የሰብአዊ መብቶች ተሟጋች ማዕከል የበላይ ኃላፊ ያሬድ ኃይለማርያም እንደሚሉት ግን ለተደራራቢው መከራ ስቃይ ሰቆቃ መሰረታዊው ምክንያት ከሰላሳ አመት ዓመት በላይ የተነዛም የተሰበከም የተሰራበት የጎሰኝነት አስተሳሰብ ነው ሰዎች በማንነታቸው ብቻ ተለይተው መንገድ እንዳያልፉ ይከለከላሉ። በማንነታቸው ብቻ ተለይተው ሴቶች ይደፈራሉ፣ ንብረታቸው ይወድማል፣ ታፍነው ገንዘብ ይጠየቅባቸዋል። በጣም አስፈቃቂም አስነዋሪም የሚባሉ የወንጀል ባህሪዎች እየጎሉ የመጡት የዚህ ላለፉት አስር አራት አስርት ዓመታት ያሳደግ ነው ያበቀል ነው ብሄር ተኮር የሆነው ጽንፍ የያዘው ፖለቲካ ወደ ግጭት ሲቀየር ይዞት የመጣው ነገር ነው። የቀድሞው የኢትዮጵያ ፕሬዚደንት ኮሎኔል መንግስቱ ኃይለማርያም እንደጻፉት የቀድሞ ሶቪየት ህብረትን ለመጎብኘት ለሁለተኛ ጊዜ ወደ ሞስኮ የሄዱት ሐምሌ 1969 ነበረ። የኢትዮጵያና የሶማሊያ ጦርነት፣ የኢትዮጵያ መንግስትና የኤርትራ አማጽያን ጦርነት፣ የኢትዮጵያ መንግስትና የኢዲዩ የታህት የሌሎች አማጽያን ውጊያ ሀገሪቱን በየአቅጣጫው በሚያነድበት ነጭና ቀይ ሽብር ከተሞችን በሚያተራምሱበት በዚያን ወቅት ወደ ሞስኮ ሲሄዱ ከያዙት ሰነድ አንዱም የኢትዮጵያ ፖለቲካዊ ካርታ ነበረ ከራስ ካሳር እስከ ራስ ዱሜራ የሚደርስ ግዛቷን የሚያሳይ ካርታ። ካርታው ኮሎኔል መንግስቱ እንዳሉት ፀረ አንድነትና ፀረ አብዮት ድርጅቶች የሚቆጣጠሩበትንና ሽብር የሚያካሄዱበትን አካባቢ የሚያሳይ ቀለም ተቀብቷል። ስራ ስለበዛብኝ ካርታውን እስከዚያ ጊዜ ድረስ አላየሁትም ነበረ፣ ጻፉ መንግስቱ። ኮሎኔል መንግስቱ ለሶቪየት ህብረት ኮሚኒስት ፓርቲ ዋና ጸሐፊ ለሊዮኒድ ብሬዥኔቭና ለሌሎች የኢትዮጵያና የሶቪየት ህብረት ባለስልጣናት ካርታውን ገልጠው ገለፃና ማብራሪያቸውን ቀጠሉ። ብሬዥኔቭ በገለጻ መካከል ጣልቃ ገብተው ጓድ መንግስቱ ወደ ሌላው ገለጻው ከመሄዶ በፊት ልጠይቆት የምፈልገው ነገር አለኝ ካሉ በኋላ ለመሆኑ አብዮቱ የመጣለት ህዝብ፣ አብዮታዊው መከላከያ ሰራዊትና አብዮታዊ መንግስት የት ነው ያሉት ብለው ሲጠይቁኝ፣ እዚያ የተሰበሰብነው በሙሉ እኔም ጭምር በሳቅ አወካን። እያሉም ቀጠሉ መንግስቱ። እንደ ኮሎኔል መንግስቱ ገለጻም ካርታው አብዛኛውን የኢትዮጵያ አካባቢ በመንግስቱ መንግስት ጠላቶች የተያዘ እንደሆነ ያመለክት ነበር። ጠላቶቹም አረመኔ፣ ጨፍጫፊ፣ ፋሽስት፣ ጦረኛ እያሉ ያወገዙም፣ የወነጀሉ፣ ያመፁ፣ ህዝብ ያሳመፁበት ለ17 ዓመታት የወጉት የኮሎኔል መንግስቱ ወታደራዊ ሶሻሊስታዊ መንግስት ከተወገደ እነሆ ዘንድሮ ግንቦት ሠላሳ አራት ዓመቱ። ዘንድሮስ ኢትዮጵያ ሰው የማይዘረፍ የማይገደል የማይታገት የማይሰደድ የማይፈናቀል የማይራብ የማይጠቃም የማይጋጭበት ግዛቷ እርግጥም የትኛው ይሆን? አዲስ አበባ ላይ የሚወራው የልማት እድገት ብልጽግናዋ ትሩፋትስ ከአብዛኛው ህዝቧ የተሰወረበት ምስጢር ምን ይሆን? እንደገና አቶ ያሬድ ያለው የኢኮኖሚ መዋዠቅ እና የኑሮ ውድነት ሰርቶ መኖር ለመቻል ከባድ መሆን ብዙ ዜጎችን ህይወት ፈተና ላይ ጥሏል። በዛ ላይ በየጊዜው በከተማ ልማት በዚህ የኮሪደር ልማት ይባል የከተማዎችን ማስፋፊያ ፕሮጀክቶች በጠቅላላ ኢትዮጵያ ውስጥ ሰው ተኮር አይደለም ልማቱ። ሲሰራ እዛ ቦታ ላይ ስለነበሩ የማህበረሰብ ክፍሎች ስለ ዜጎች የት እናስቀምጣቸው፣ ምን አይነት አመቺ ሁኔታ እንፍጠርላቸው፣ ለዜጎች ምን አይነት ምቹ ነገር እንፍጠር የሚሉ ነገሮች አብረው አይጠኑም። ለምሳሌ የሸገር ከተማ በአዲስ መልክ ሲገነባ በሰብአዊ መብት ድርጅቶች ሪፖርት ከግማሽ ሚሊየን በላይ ህዝብ ተፈናቅሏል። አሁን ደግሞ በአዲስ አበባ የኮሪደር ልማት እንደዚሁ በሚሊዮን የሚቆጠሩ ሰዎች ከቀያቸው ከስራ ቦታቸው ተፈናቅሏል። አዳ ላይ የቤት መኖሪያ ምናምን መካካሻ ሊሰጥ ይችላል። ግን ብዙ ሰዎች ውሏቸውም ማዳራቸውም ጉሮሯቸውንም የሚደፍኑባቸው ትናንሽ ቤቶች ናቸው እና በቃ ብዙ ሰው ግን ያስተዳድራሉ፣ ብዙ ቤተሰብ ያስተዳድራሉ። እነዚህ አካባቢዎች ለከተማ ጽዳትና ውበት ተብለው ሲጸዱ፣ ግን እነዚህ ዜጎች የት ነው የሚጣሉት ምን ይሰራሉ የሚለው ነገር በቅጡ አልተጠናም። በላዩ ላይ የኑሮ ውድነት ስላለ ብዙ ሰው የኢኮኖሚ የኑሮ አጣብቂኝ ውስጥ ገብቷል። ይሄ ችግር ባለበት ሀገር ደግሞ የማያቆም ግጭት፣ በአብዛኛው የሀገሪቷ ክፍል ግጭቶች በመኖራቸው የተነሳ የሀገር ውስጥ የገበያ ልውውጥ እንኳን በቀላሉ መንገድ እየተሳለጠ አይደለም። ስደትን እንደ አማራጭ ያየው ወጣትም በየደረሰበት ይሞታል ወይም ይሰቃያል። ሰብሳቢ፣ ጠያቂ፣ ተሟጋጅ፣ ተከታታይ በእርግጥ ሊያገኝ አይችልም። በየመጠለያ ካምፑና በየበረሃው ነው የሚወድቁት። ዜጋ የጎደለብኝ ብሎ ደግሞ የሚጠይቅ፣ ደህንነታቸው እንዴት ነው ብሎ የሚጠይቅም የመንግስት አካልም የለም። አንዳንድ አካላት ደግሞ ይሄንን ዜጋውን ይሄንን ወጣት ከሀገር በህገወጥ መንገድ የሂዩማን ትራፊኪንግ የሚሉት እያሰደዱ መውሰድ ዋና የመተዳደሪያ ስራቸው ያደጉ ያደረጉ አካላት አሉ፣ የበለጸጉ አሉ። በዚህ እና ብዙ መጥፎ ነገሮች በአንድ ጊዜ የተደራረቡበት ወቅት ላይ ስላለን የዛ ሁሉ ውጤት ይመስለኛል። ተደራራቢው መከራ ማብቂያ አለው ይሆን እንዴት?